ቤት መግዛት ላሰባችሁ ቆንጆ የሚሸጥ ቤት ይዤላችሁ ቅርብ ያለሁኝ። ቦታው የት ነው? ዋጋው ስንት ነው? ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው እንግዲህ ይህን ቪዲዮ እስከ ፍጻሜው መመልከት ይኖርባችኋል። የውጭንም የውስጡንም ሁኔታ ጠቅላላ አድርጌ የማሳያችሁ ይሆናል። ዋጋው ስንት ነው? ስንት ካሬ ላይ ያረፈ ነው? እያንዳንዱ የምነገራችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ በረካቱ ሰላም እንደተናችሁ ውዲ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እናንተም በእያላችሁ በሰላማችሁ ይብዛልኝ ውድ የተከበራችሁ ተመልካቾች ቤት መግዛት ለምትፈልጉ ይህ የምትመለከቱት ቤት እንግዲህ የሚሸጥ የሆነ ቤት ነው ትክክለኛ ገዥ ከሆናችሁ እንግዲህ ይሄን ቤት ሙሉውን ተመልከቱትና መግዛት ትችላላችሁ ማለት ነው ቤቱ እንግዲህ እንደምትመለከቱት እስከ ሽምብራ ግርፍ ድረስ ተገርፏል ውጪው የሚቀረው ነገር ምንድን ነው ቀጥታ ከዚህ ከሽምብራ ግርፉ ላይ ቀለም ማቀባት ብቻ ነው የሚቀረው። የውጭ ጉዳይ ቀለም ማቀባት ነው የሚቀረው። ከዛ ውጭ ምንድነው በርም ተገጥሟል፣ መስተዋት የሚቀረው ይሆናል። ስለዚህ ስለ ውጭው ቀለም ነው እንደነገርኳችሁ። ዙሪያውን ሙሉ ላሳያችሁና ስለ ውስጡ ሁኔታ ደግሞ የማሳያችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ከጀርባ በኩል የምትመለከቱትን ይመስላል። ያው ሽንብር ሀገር እንግዲህ ሙሉ ለሙሉ ተገርፏል፣ እንደነገርኳቸው ቀለም ነው የሚቀረው። የጀርባው ሁኔታ ደግሞ ያያችሁትን ይመስላል። ሌላው እዚህ ጋር ባዶ ቦታ አለ። ይህ የሰርቪስ መስሪያ የሚሆን ነው ማለት ነው። ሰባ አባራት ወይንም ሰላሳ ሶስት ቆርቆሮ ሸዋርና፣ ሽንት ቤት፣ ኩሽና እና እንዲሁም አንድ ክፍል የሚሆን መስራት የሚችል ቦታ አለው ማለት ነው። እዚህ ላይ ቦታው አስር በሀያ ወይም ሁለት መቶ ካሬ ነው ማለት ነው። ይህን ይመስላል ካሬው። ከዚ ሌላው ወዲህ ውስጡ ስንገባ ደግሞ ውስጡ መሬቱ በመታወት መልኩ ሊሾ ሆኗል። ምርጉ ደግሞ ጥቅጥቅ ነው። ምንድነው የሚሆነው እንግዲህ ከዚህ ላይ ስራው ኮርኒስና እንዲሁም ቻክ ማሰራት ይጠበቅባቸዋል ወይንም ደግሞ ግርፍ ማስገረፍም ከፈለጋችሁ ግርፍ አድርጋችሁ ከግርፉ ላይ ቻክን ብታሰሩ ቀለምን ቀበታችሁ እንዲሁ ከተገረፈው በኋላ መኖር ትችላላችሁ ማለት ነው። ስለዚህ የውስጡ ጉዳይ ምንድነው የሚቀረው የኮርኒስ ና ቀለሞች ማለት ነው። ቻክ ምናምን የሚቀረው ጉዳይ አለ። ከዛ ውጭ ሙሉ ክፍሉ በምታዩት መልኩ ሙሉ ለሙሉ ሊሾ ሆኗል ማለት ነው። እንዲሁም መቃኖቹም ተገጥመዋል እንደምትመለከቷቸው ሁሉም ክፍሎች ላይ ሁለት መኝታ ቤት፣ ሳሎንና እቃ ቤት፣ ሸዋር ቤት ነው። አምስት ክፍል ማለት ነው ከነ ሸዋሯ በዚህ መንገድ ወደ ተመልካቾች እንግዲህ ቤቱ ውስጡ ልሽ ሆኗል። ወደ መኝታ ቤት ስንገባ ደግሞ መኝታ ቤቱ ስፋቱም እንግዲህ ይህንን ይመስላል። ሰባ ሁለት ቆርቆሮ ወይንም ደግሞ ሰባ በስምንት የሆነ ቤት ነው ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾች ይህም ቤት መግዛት ከፈለጋችሁ ይህ ቤት የሚገኘው በውርጌሳ ናስስ ሜዳ ከምስረታው ወይም አዲሱ ምስረታ ተብሎ የሚጠራው ላይ የሚገኝ ነው። በታችኛው ወይም እዛ አካባቢ ላላችሁ ደግሞ በጎዳ መውጫ በኩል ላይ የሚገኝ መንገድ ዳር ላይ የሚገኝ የሆነ ቤት ነው። ለራሳቸው ብለው በስርዓት አድርገው የሰሩት ቤት ነው። ምንም እንከን ነገር የለለው ማለት ነው። ህጋዊ ነው። ካርታና ፕላን ያለው ቀጥታ ምንድ ነው ውስጡንም አስገረፋችሁም እንደነገርኳችሁ ፕላስቲክም ኮርስ ጅብሰም ኮርስ እንዲሁም ቻክ በፈለጋችሁት መልኩ ማድረግ ትችላላችሁ አቅማችሁ በፈቀደው ልክ ማለት ነው ከዛ ውጭ የውጩ ቀለም ነው የቀረው ሽንብራ አግርፉ ቢያንስ ከዛ ላይ የቀለም ስራ ነው የሚሆነው እስከ ሀያ ከሀያ እስከ ሀያ አምስት ሺህ ብር ወጭ ብተዋጡ ነው ስለ ውጩ ጉዳይ ማለት ነው ከሽንብራ ግርፍ ላይ ቀለም መቀባት ብናስብ ከ20 እስከ 25 ሺህ ብር። የውጭን ጉዳይ አጠናቀቃችሁ የሚጠበቀው ይሄ ነው። ስለ ውስጡ ወይ ግርፍ ነው ወይ ቻክ ነው የሚሰራው ጭቃው ማለት ነው። ኮርኒስም እንደዚሁ በአቅማችሁ ለማሰራትም ትችላላችሁ። ግርፍ አድርጋችሁ ዝን ብላችሁ መኖር ትችላላችሁ። ፈለጋችሁ ደግሞ አቅማችሁ የሚችል ከሆነ ቻካስተረታችሁ ፕላስቲክ ኮርኒስ ወይም ጂፕሰም ኮርኒስ ማድረግ ትችላላችሁ። ይሄ ነው። ሌላው ስራ መስተዋት ገጠማ ነው። የመስተዋትም እስከ 20ና 22 ሺ አካባቢ ለመስተዋት ብተዋጡ ነው የሚሆነው። ስለ ትልቁ ቤት አሁን የጠቀስኩላችሁን ወጪዎች የሚጠይቁ ይሆናል። ከዚህ በመቀጠል ሰርቪስ ስራ ነው የሚሆነው። ይህ ነው የቀረው። ወደ ዋጋው ስንሄድ እንግዲህ ዋጋው ሁለት ነጥብ አምስት ወይም ሁለት ሚሊዮን 500 ሺ ነው የሚባለው። ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እንግዲህ ቀርበው ቤቱን አይታችሁት ከዛ በኋላ ዋጋ የምናወራ ይሆናል ማለት ነው። ስለዚህ ቤቱ ለራሳቸው ብለው በስርዓት አድርገው እንኖርበታል ብለው በስርዓት የሰሩት ቤት ስለሆነ ምርጥ ቤት ነው። ምንም ችግር የሌለበት የሆነ ጽድት ያለ ቤት ነው። ውድና የተከበራችሁ ተመልካቾች ቤቱ እንግዲህ የውስጡም ሁኔታ ያለበት ደረጃ እንግዲህ ያያችሁትን ይመስላል። ውጩም እንደምታዩት ነው። ይህ እንግዲህ ኳርቲዝ ምናምን ልትወ ትችላላች። ኳርቲዝ አይሰራም፣ ሽምብራ ግርፍ የተገረፈ ቤት ሁሌ እንደምላችሁ ቀለም ነው የሚቀባው እንጂ ኳርቲዝ ሊሰራ አይችልም። ኳርቲዝ የሚሰራ ቤት ሁለት በአንድ መገረፍ አለበት። ይሄ ግን ከሁለት በአንድ በኋላ በምታዩት መልኩ ሽምብራ ግርፍ ተገርፏል። ስለዚህ ስራው አልቋል ማለት ነው፣ የውጭ ጉዳይ ቀለም ሲቀር። ቀለም እንደነገርኳችሁ እንግዲህ የጠቀስኩላችሁን ብር ያክል ማሰራት ይችላል። መስታወታችሁን ትገጥማላችሁ። ውስጡን እንደ አቅማችሁ ነው ለምሳሌ ጥቅጥቅ ነው አይደለ? ታስገርፉትና ከግርፉ ላይ መኖር ትችላላችሁ። ውስጡ ልሾ ስለሆነ ጊዜ የሚሰጣችኋል። የሆነ ሰዓት ላይ ደግሞ ጫክ ላሰራ በስችሉ ጫካችሁን ማሰራት ትችላላችሁ ማለት ነው። ይህ ነው የውስጡ ጉዳይ። መስተዋቱም እንደዚሁ ነው። ከ20 እስከ 22 ሺ ብር አካባቢ ቢፈጅ ነው መስተዋቱን፣ በዚህ መንገድ የሚያልቅ ይሆናል። ትልቅ ስራ ትንሽ የሚባለው ነገር የምንድን ነው? የውስጡ ማስገረፍ ስራ ነው የሚቀረው። ስለ ትልቁ ቤት የውጭ ሰርቪሳችሁን ማሰራት ብቻ ነው የሚሆነው። ስለዚህ ይህን ቤት መግዛት ካሰባችሁ ካሬው ሁለት መቶ ካሬ ነው፣ አስር በሀያ ነው። ስለዚህ ቀድሞ ለመጣ እንግዲህ ለቀረባችሁ የሚሸጥ ይሆናል። ከጀርባም ሰፊ የሆነ የሰርቪስ መስሪያ የሆነ ቦታ አለው። ሌላው ህጋዊ መሆኑን ነው ማረጋገጥ ያለባችሁ እንዲህ አይነት ነገሮች ስትገዙ ቦታዎቹ ትክክለኛ ህጋዊ ናቸው ወይ ነው። ምክንያቱም ህገወጥ ምንም ይሁን ምን ዋጋ ቀነሰ ብላችሁ ህገወጥ ቤትም ይሁን ቦታ እንዳትገዙ፣ የፈለገ ቢሆን ማለት ነው። በቃ አላህ ሲልላችሁ የሆነ ሰዓት ላይ ትገዛላቸው እንጂ ህገወጥ ቦታ ገብታችሁ ባትሰሩ ይመከራል። በተለይ በአሁኑ ሰዓት ላይ እንዲህ አይነ ነገሮች ሊሞከሩ ሊታሰቡም አይገባም። እህት ወንድሞች ለፍታችሁ በተለይ በሰው ሀገር ሆናችሁ መከራችሁን አይታችሁ ያገኛችሁትን ብር ህገወጥ ቦታ ላይ እንዲያታሳርፉ አላህ ያግራላችሁ። እንሻላ ሁላችንም አላህ ያግዘን። ጥራችሁ ተጣጥራችሁ ዙ ታግሳችሁ ምናምን ህጋዊ ነገር ነገር ላይ ብትገዙ መክራችኋለሁ። ህገወጥ እጅጉን በጣም ከባድ የሆነ ነገር ምንም ዋስትና አይኖረንም። ሁልጊዜም ሀሳብ ነው የሚሆነው። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ ያስኩላችሁ የሚሸጥ ቤት ያያችሁትን ይመስላል። መግዛት ካሰባችሁ እንግዲህ መደወል ነው የምጠበቅባችሁ። በሌላ አሪፍ ነገሮች እስከምንገናኝ በያላችሁበት ሰላማችሁ ይብዛለኝ። ይህን ቪዲዮ ላይክ አድርጉ፣ እንዲሁም ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ ብታደርጉ እጅግ በጣም ስለ ቤቶች የቦታ ሽያጭ፣ የቤት ሽያጮች፣ እንዲሁም የቤታችሁ ፊኒሽንግ ስራዎች፣ ኳርትስ፣ ጅብሰን ኮርስ፣ ፕላስቲክ ኮርኒስ፣ ጠቅላላ እንደዚህ አይነት አሪፍ አሪፍ ነገሮችን የምታገኙበት ቻናል ስለሆነ ሰብስክራይብ አድርጋችሁ ብትከታተሉ እጅጉን በጣም ትጠቀሙበታላችሁ። በተለይ ደግሞ እንደ አዲስ ገና ቤትን እንሰራል ወይም ጀምራ ብላችሁ ላሰባችሁም አሪፍ ነገሮችን የምትመለከቱበት የምትማሩበት የሆነ ቻናል ነው። ስለዚህ ሰብስክራይብ ብታደርጉ መክራችኋለሁ ማለት ነው። ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላ ወበረካቱሁ።